ወርቅ ላበደረ ጠጠር ክፍል ሰባት፣ እንሆ ተጀመረ። የታጋቾች ነፃነት የተረጋገጠው ከጅራ ወደ አዲት በሚወስደው መንገድ መሃል ነው። የአካባቢው አርሶ አደሮች እንዳሉት ከሆነ የወገን ጦሩ አመጣጥን በመደበኛ ውጊያ መመከት እንደማይችሉ የተረዱት የህወሓት አመራሮች በመሪያቸው በአቶ ደብረ ጽዮን አማካኝነት የመጨረሻ ስብሰባቸውን ያደረጉት በዚች በጅራ የገጠር መንደር ነበር። ከእንግዲህ ተበታት ነው በሽምቅ ውጊያ እንጂ በመደበኛ ውጊያ መቀጠል እንደማይችሉ ተማምነው ወደየአቅጣጫው የተበታቱንበት ቦታ ነው ጅራ በሁለት አቅጣጫ ለመሄድ አመቺ የሆነች ቦታ ስትሆን ወደ ተከዜ በረሃ ገብቶ ለመሸመቅም የሚያመች መዳረሻ አላት የገጠር መንደር ናት የውሃት ከፍተኛ አመራሮች የግል ሰነዶች ፎቶግራፎች የግል የባንክ ሂሳብ ደብተሮች አጀንዳዎች ወዘተ እዚህ ቦታ ላይ በስፋት ተበታትነው ተገኝተዋል ወደ አንድ ሺ ሦስት መቶ የሚጠጉ ታጋጆችን ለማስለቀቅ የተደረገው የጀግንነት ተጋድሎ አስደናቂ ነበር በሕግ ማስከበር ዘመቻው የነበሩ የሁሉም ዕዝ ሠራዊት አባላት የውሃትን አመራርና ተዋጊ ኃይሉን ተከታትሎ በመደምሰስና ና የተቀረውንም በመክበብ ከፍተኛ የሆነ ጀግንነት ተቃለው ፈጽመዋል። በጠላት ስር የነበሩ አባላትንም ነጻ አውጥተዋል። የሕግ ማስከበር ዘመቻውንም በተሳካ ሁኔታ በአጭር ጊዜ እንዲጠናቀቅ አድርገዋል። የውሃት አመራሮች የሰሜን ዕዝ ሠራዊት አባላት ላይ የፈጸሙት ድርጊት እጅግ አሳፋሪ ነበርም ባሰማሯቸው ልዩ ኃይሎችና ሚሊሻዎች በሰራዊቱ ላይ የአካል ጉዳት ከማድረስና የስነ ልቦና ችግር ከመፍጠራቸውም በላይ ለአመታት በላቡ ሰርቶ ያከማቸውን የግል ንብረት ዘርፈዋል በረሃ ለበረሃ የተንከራቱ ያፈራውን ሁሉ በመቀማት ባዶ እጁ እንዲቀር አድርገውታል በዚህ የህወሓት ጥቃት በተቋሙ የነበሩ ሀብቶችን ውድመት ለመዘዘል ከባድ ነው ከዚሁ ጠቅላይ መምሪያ ጀምሮ ሰራዊቱ በነበረባቸው አካባቢዎች ሁሉ የነበሩ የቢሮ የህክምና የጥገና ዕቃዎች በሙሉ አንድም ተዘርፈዋል አንድም እንዲወድሙ ተደርገዋል። የተሽከርካሪና ሌሎች ንብረቶች ተዘርፈዋል፣ ወድመዋል። ይህም ከህግ ማስከበር ዘመቻው በድል መጠናቀቅ በኋላ ወደ ትግራይ የገቡት የእዝ አመራሮች እና ሰራዊቱ የተመለከተው እውነታ ነው። ለምሳሌ ያህል በሰሜን እዝ የነበረውን የእዙኑ ሪፈራል ሆስፒታል መጥቀስ ይቻላል። የሆስፒታሉ አንድ ማሽነሪ ሳይቀር ተዘርፎ ተወስዷል። በሌሎች የጦር ካምፖች ያሉ ንብረቶች በተመሳሳይ የተወሰዱ ሲሆን የሰራዊቱ የግል ንብረቶችም በሙሉ ተዘርፈዋል። በዚህ የክህደትና ግፍ ተግባር ሰራዊቱን ካጠቁና ከሞት የተረፈውንም ካገቱ በኋላ እንደ ጀግና በመፎከር በካሬያቸው ፈጣን የሆነ መብረቃዊ የሚባል ጥቃት በማድረስ በ45 ደቂቃ ውስጥ ወሰንበት ብለው በሚዲያ በኩራት ተመጻደቁ። በሌላኛው ካሬያቸው ደግሞ ሰሜን እዝ እየተባለ በተደጋጋሚ የሚነሳው እኛ ሰሜን እዝን አላጠቃንም ብለው ድፍን የትግራይ ህዝብና የሰሜን እዝ ሰራዊት አባላት በሙሉ የሚያውቁትንና የሚመሰክሩትን ሀቅ ለማደናገር በመሞከር ክደዋል። ላገቷቸው የሰራዊት አባላትም እንደሰው የሚገባውን ሰብአዊ ክብር ነፍገዋል። ከ22 ዓመታት በላይ ተቀብሮ ምሽግ ሆኖ ዋጋ እንዳልከፈሉ ሁሉ የሀገር መከላከያ ስራዊትም መሆናቸው ተክዶ በልዩ ሀይሉና በሚልሻው ይህ ሰብአዊ ክፍ ተፈጽሞባቸዋል። በአካላቸው ላይ ጉዳት የደረሰባቸው የስራዊት አባላት ቁጥር ቀላል አይደለም። በቀን ሶስት ጊዜ ይመገብ የነበረውን ስራዊት በረሃብና በውሃ ጥም በመቅጣት ወርቅ ላበደረ ጠጠር እንዲሉ ስራዊቱን ውለታ በዚህ መልኩ ለመመለስ የቻሉትን ሁሉ ክፋት ሰርተውባቸዋል። የሀኛና የአራተኛ ሜካናት ክፍለ ጦር ባል በነበሩ ከፍተኛ መኮንኖች ላይ ድብደባ በመፈጸም ራሳቸውን እስኪሱ ድረስ ጉዳት ያደረስባቸው ሲሆን ለቀናት ያክል በእስር ቤት ሆነው መመገብና መናገራቸው ነበር። ከመኮንኖች መሃል የተወሰኑ መኮንኖች ምግብና ውሃ እንዲሁም አልባሳ በማቅረብ ገላቸውን በማጠብና የተገኘውን ምግብ እንዲቀምሱ ማድረግ በመንከባከብ መናገር እንዲጀምሩና ጤንነታቸውም እንዲሻሻል አደረጉ። በኋላም ጤነታቸው ተመልሶ እየጠነከሩ እንደመጡና ወጋዶቻቸው ጥረትና ድጋፍ መናገርና ና መንቀሳቀስ ጀመሩ ሲሆን ከአብያ አዲ ጀምሮ በእግር የተደረገው የእንግልት ጉዞ ተቋቁሞ ለመጓዝ እንደቻሉ በወቅቱ የነበሩ አባላቶች አጫውተውኛል። ህዋት በልዩ ኃይሉና በሚሊሻው እንዲሁም ድርጅቱን በሚደግፉ የትግራይ ህዝብ አማካኝነት ሊወጉን መጥተው ማድረግ ናቸው በሚል የውሸት ተደረገ የሰሜን ሰራዊት ላይ ለጆሮ የሚከብድ ክፍ ተግባር እንዲፈጸም አድርጓል። በክልሉ በነበሩ የጦር ካምፖች ለምሳሌ በቤተ ዋርያት በአራተኛ መካናት መድፈኛ አባላት ላይ ተመሳሳይ ድርጊት ተፈጽሟል። የሰራዊት አባላቱ ለአምስት ቀናት ያክል በጅነት ተዋግተው ጥይት ሲያልቅባቸው ምግብና ውሃ በመከልከል አመራሮቹን ለይተው ወስደው በግፍ ገድለዋል። አጉላ ላይ የነበሩ የኛ ክፍለ ጦር አባላትን በአሰቃቂ ሁኔታ በታንክ ጨፍጭፈዋል።